ሰላም በዚህ ቪዲዮ ዊንግ ወመን የተሰኘውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በስዊዘርላንድ ካሮል የሰረቀችውን አልማዝ ይዛ በጫካ ውስጥ እየሮጠች ነው። ጓደኛዋ አሌክስ የሆነ ችግር ቢፈጠር የጦር መሳሪያዎቿን ይዛ በአቅራቢያዋ እየጠበቀቻት ነው። ነገር ግን የወንድ ጓደኛዋ ደውሎ እንዲለያዩ እንደሚፈልግ ሲነግራት ትኩረቷ ይበተናል። ካሮል ያለሷ መሪነት ልጠፋ እንደምችልም ስለምታውቅ ትቆጣታለች። ስለዚህ አሌክስ ስልኩን ትዘጋና ለእሷ አቅጣጫ መስጠትም ትጀምራለች። ከተገናኙ በኋላ በባለ አራት ጎማ ሞተር በጫካ ውስጥ በመንዳትም ያመልጣሉ። በዚያን ጊዜ ብዙ ድሮኖችም አግኝቷቸው ተኩስ ይከፍቱባቸዋል። እነሱም ራሳቸውን ለማዳን እየሞከሩ ነው። አሌክስ ጥይቶቹን እየሸወደች በተቻለ ፍጥነት ትነዳለች። ነገር ግን ሳይዋጉ ማምለጥ አይቻልም። ካሮል መሪነቱን ትረከብና አሌክስ ወደኋላው መቀመጫ ሄዳ ሽጉጡን ይዛ ትተኩስባቸዋለች። ሆኖም አሁንም በወንድ ጓደኛዋ ስላዘነች ትኩረቷን መሰብሰብ አልቻለችም፣ እና ድሮኖቹንም እየሳተቻቸው ነው፣ እና ሞተራቸውም ከድሮኑ ጥቃት የተነሳ ጉዳት ይደርስበታል። ካሮል ጓደኛዋን እንድታተኩር ስታስታውሳት አሌክስ ትልቅ ሽጉጥ አውጥታ እያንዳንዱን ድሮኖች አንድ በአንድ ትጥላለች። ሴቶቹ በማምለጣቸው ይደሰታሉ። ነገር ግን የሞተራቸው የነዳጅ ታንክም ስለፈሰሰ በመጨረሻ መስራት ያቆማል። ትታውት እንደሄዱ አዲስ ድሮን ብቅ ብሎ ተኩሶ ተሽከርካሪው እንዲፈነዳ ያደርጋል። አሌክስ የተነሳውን ጭስ እንደ ሽፋን ተጠቅማ ድሮኑ ላይ ስትተኩስም እናያታለን። ከዚያ በኋላ ሴቶቹ ምግብ የያዘ ቅርጫት ወደ ደበቁበት ተራራ ይሄዳሉ። ሌላ ድሮን በዚያ ቦታም ያገኛቸዋል እና አሌክስ በፍጥነትም ስጥለው እናያታለን። እረፍታቸው ካለቀ በኋላ ከተራራው ላይ ዘለው ልዩ ልብሶችንም በመጠቀም ይበራሉ እና ወደ ውሃ ውስጥ እስኪገቡ ድረስም በይተው ይደሰታሉ። ከጥቂት ጊዜ በኋላ በፓሪስ ካሮል ነፍሰ ጡር መሆኗን ትረዳለች። አንድ የቀዶ ጥገና ሐኪም ማርገዝ እንደማትችል ስለነገራት በግንኙነት ወቅት ጥንቃቄ አላደረገችም ነበር። ነገር ግን ሰርጅኑ ተሳስቷል። ካሮል አሁን ልጁን ማቆየት አለባት ወይም የለባትም የሚለውን ለመወሰን ጥቂት ሳምንታትም አሏት እና ከፍተኛ ሪስክ ያለው እርግዝና ስለሆነ ጸጥታና እረፍትም ያስፈልጋታል። ምሽት ላይ ካሮል ከአንዳንድ ወንጀለኞች ጋር ለመገናኘት ወደ አንድ አጠራጣሪ ህንጻ ትገባለች። አሌክስም ተደብቃ እየጠበቀቻት ነው። ካሮል አልማዞቹን ለወንዶቹ ትሰጣቸዋለች። እነሱም ትክክለኛ መሆናቸውን ካረጋገጡ በኋላ ክፍያውን ለካሮል አለቃ እንደላኩም ያስተዋውቃሉ። የተበሳጨችው ካሮል የተስማሙት እንደዛ እንዳልሆነ ትጠቁማለች። በዚህም ሰውየው ውሻውን ጠርቶ እንደሚያስጠቃት ያስፈራራታል። አሌክስ ወዲያውኑ የሌዘር እይታዋን በሰውየው ደረት ላይ ታሳያለች። ስለዚህ ወንዶቹ ካሮልንም ይለቋታል። ከዚያ በኋላ ካሮል ለአሌክስ ከአደገኛ ወንጀለኞች ጋር መሳተፍ እንደደከማትና የወንጀል ህይወቷን ማቆም እንደምትፈልግ ትናገራለች። አሌክስ መጀመሪያ ላይ አላመነቻትም፣ ነገር ግን ታሳምናትና ሀሳቧንም ትቀበላለች። በሚቀጥለው ቀን ሁለቱ ኃይለኛ ወንጀለኛ የሆነችው ጋድማዘር የምትባለውን አለቃቸውን ለመገናኘት ወደ ሲኒማ ቤትም ይሄዳሉ። ካሮንና አሌክስ ማቆም እንደሚፈልጉ ሲነግሯትም ጋድማዘር ትስቅባቸዋለች እና ማንም ይህን ስራ እንደማያቆምም ታስታውሳቸዋለች። ጋድማዘርን ለመተው የሞከረ ሁሉ ሞቷል። ለማንኛውም ስራቸውን ለማቆም የወሰኑት ሁለቱ ሴቶች ጋር ማዘር እንዳታገኛቸው ከከተማ ርቀው በጫካ ውስጥ ለመኖር ይወስናሉ። መጀመሪያ ላይ በዛፎች የተከበቡ ብቻ ይመስላሉ። ነገር ግን ካሮል ከአይኗ የተደበቀ በር ለመለየት እስካንር ትጠቀማለች ይህም ወደ አዲሱ ቤታቸው ይወስዳቸዋል። በዚያ ምሽት ስለ ወደፊቱ ሀሳቦች በመወያየትና የድሮ ሙዚቃዎችን ከፍተው በመደነስ ይደሰታሉ። በኋላ ሴቶቹ ሲተኙ ጥንቸላቸው ወደ ጫካው ያመልጣል እና ጫጫታውም እንዲነቁ ያደርጋቸዋል። እና ሚጋር ማዘር ገዳዮች በቤቱ ላይ ተኩሱም ይከፍታሉ። ግድግዳዎቹ ጥይት የማይበሳቸው ናቸው ስለዚህ ለአሁኑ ሴቶቹ ደህና ናቸው ነገር ግን ጥይቶቹ እሷን ተከትለው ስለሚንቀሳቀሱ አሌክስ ትጨነቃለች ይህም በተለይ እሷን ለመግደል እንደሚፈልጉም ያሳያል። በመጨረሻ ተኩሱ ይቆማል እና ጥንቸሉ ወደ ቤቱም ይመለሳል ይህም የቤት እንስሳው በሬት እንዳለም ያሳያል። ገዳዮች ሽጉጡን በበሩ ቀዳዳ ውስጥ አስገብቶ እንደገና መተኮስም ይጀምራል በዚህም ብዙ የቤት እቃዎችን ያወድማል። ነገር ግን ሴቶቹ ተሸሽገው ስለነበር አላገኛቸውም። በሚያሳዝን ሁኔታ ጥንቸሉ ይገደልና አሌክስም የበቀል እርምጃ ለመውሰድ ቃል እየገባች አስክሬኑን ይዛና ያታለን። ከጥቂት ጊዜ በኋላ በአንድ ምግብ ቤት ካሮል ጋር ማዘርን ትገናኛትና ገዳዮቹ አሌክስን ብቻ እያሳደዱ እንደነበር ታረጋግጠላታለች። ከዚያም ጋር ማዘር ካሮል አንድ የመጨረሻ ስራ ካልሰራችላት እንደምትገላት ታስፈራራታለች። ካሮል ሌላ ምርጫ አልነበራትም። ነገር ግን ለዘላለም ጡረት ለመውጣት ሁለት ሚሊዮን ዶላርም ትጠይቃለች። ተልእኮ በኮርሲካ ደሴት ላይ የሆነ ነገር መስረቅን ያካትታል እና ካሮል የራሷን ቡድን የመሰብሰብ ኃላፊነትም ትወስዳለች። ከዚያ በኋላ ካሮል እና አሌክስ ዘረፋውን ለማደራጀት ዋና እቅድ አውጪውን አብነርን ለማየት ይሄዳሉ። ግባቸው በኤግዚቢሽን ውስጥ ለእይታ የሚቀርበውን ታዋቂ የገዳም ስዕልን መስረቅ ነው። የቦታው ካርታ ስለሌላቸውም በመጀመሪያ የህንፃውን ንድፎች መስረቅ አለባቸው። አብነር የጦር መሳሪያ አቅራቢና ለማምለጥ የሚረዳቸውን ሹፌር ስሞችንም ይሰጣቸዋል። በመቀጠል ሁለቱ የመኪና ውድድር ሹፌር የሆነችው ሳም መኪናውን በማበላሸቷ የቡድን ጓደኛዋ ሲጮህበት ወደ ነበረው የውድድር ትራክ ይሄዳሉ። የተበሳጨችው ሳምም መኪናውን ሰርቃ በከፍተኛ ፍጥነት በትራኩ ላይ መንዳት ትጀምራለች። አስደናቂው ችሎታዋን በማሳየትም የመኪናው ችግር ሳይሆን የአሽከርካሪው ችሎታ ጉዳይ መሆኑን ታረጋግጣለች። ስትጨርስ የተናደደው የቡድን ጓደኛዋም ከስራ ያባራታል። ከዚያ በኋላ ካሮል እና አሌክስ ሳምን ምሳ ጋብዘዋት እና ገንዘቡን በኩል እንደሚካፈሉ በመግለጽ ተልኳቸውን እንድትቀላቀል ይጠይቋታል። አሌክስ ሳምን የወደደች አትመስልም እና ሳም ልትሄድ እስክትል ድረስ መጥፎ አመለካከቷን ትቀጥላለች። ነገር ግን ካሮል ሁሉንም ታረጋጋና ሳም እንድትቀላቀላቸው ስታሳምናት እናያለን። ከጥቂት ጊዜ በኋላ ሶስቱ ሴቶች በመርከብ ወደ ደሴቱ ይሄዳሉ እና የሚቆዩበትንም በጣም ጥሩ ቤት ያገኛሉ። ከተመቻቹ በኋላ ቡድኑ የጦር መሳሪያ ዝውውር ንግዱን ለመሸፈን የግሮሰሪ ሱቅ ወደሚያስተዳድረው ክላረንስ ወደ ተባለ ሰው ይሄዳሉ። ክላረንስ የሚያስፈልጋቸውን መሳሪያ ሁሉ ሲያስረክባቸው አሌክስ ሰውዩ የተመቻ ትመስላለች እና ለጥቂት ደቂቃ ይጀናጀናሉ። ሳሚ ጦር መሳሪያውን ተጠቅማ ስለማታውቅም ካሮል እንዴት መተኮስ እንደምትችል እንድታስተምራት ወደ አንድ ክፍት ቦታ ይሄዳሉ። በዚያ ምሽት አሌክስ ካሮል መጠጥ እንዳቆመች ትገነዘባለች እና ካሮል እርግዝናዋን እየደበቀች ስለሆነም ሰበብ መፍጠር ነበረባት። በእኩለ ሌሊት ካሮል አንዳንድ ፍላጎቶች ያደርባታል። ስለዚህ ከማቀዝቀዣ ውስጥ ያገኘችውን ነገር ስትበላ እናያታለን። አሌክስ እጅ ከፍንጅ ትይዛታለች፣ ነገር ግን ነፍሰ ጡር እንደሆነች አልገመተችም። በሚቀጥለው ጠዋት ሳም ካሮልና አሌክስ እንዴት እንደተዋወቁ ትጠይቃቸዋለች። ከብዙ ዓመታት በፊት አሌክስ ገና በአስራዎቹ ዕድሜ ውስጥ እያለች ካሮል በዚያው ዕድሜ ላይ እንዳደረገችው ከቤተሰቧ ጠፍታ ነበር። ካሮል የአልማዝ ዝርፊያ ላይ ትሠራ ነበር እና አሌክስ ለስራው አሪፍ የቡድን አጓሯ እንደምትሆን በማሰብም እሷን ተዋውቃታለች። ከቁርስ በኋላ አሌክስና ካሮል ሳምን እንደመሮጥ መዋኘትና ተጨማሪ የተኩሱ ልምምድ የመሳሰሉ ብዙ ስልጠናዎችን እያሰለጠኗት ያሳልፋሉ። ስዕሉ ወደ ኤግዚቢሽኑ እስኪደርስ ድረስም በሚቀጥሉት ጥቂት ቀናት ውስጥ የእነሱ የዕለት ተዕለት ተግባር ይህ ነው። ሆኖም የአካባቢውን ገበያ ለመጎብኘት ወይም ወደ ባር ለመሄድ እረፍት ይወስዳሉ። አንድ ከሰዓት በኋላ ብቻዋን የተወሰነ ጊዜ ስታገኝ ካሮል ዶክተሯ ጋር ደውላ ልጁን እንደምታሳድግ እንደወሰን ትነግራታለች። ምሽት ላይ ካሮል የሰራችው ራስ ስለማይጣፍጥም ተናዳ የእርግዝና ሆርሞኖቿ እንድታለቅስ ያደርጓታል። አሌክስ ምግቡ እንደሚጣፍጥ ታረጋግጥላትና ሁሉንም እየበላችሁ እናያለን። ከዚያም ካሮል አሌክስ እና ሳም ያለሷ የህንፃውን ንድፎች እንደሚሰርቁ ትናገራለች። ምክንያቱም አብረው መግባባት እንዲማሩ ስለምትፈልግ ነው። በሚቀጥለው ቀን ሳም ወደ እድሳት ኩባንያው ትሄዳለች። አሌክስ ደግሞ ሽፋን ለመስጠት በሌላ ህንፃ ውስጥ ተደብቃ እናያታለን። ምንም አይነት ጥበቃ ስለሌለ ሳም ወደ ቢሮ በቀላሉ ገብታ በስልኳ ኮምፒውተሩ መጥለፍ ቀላል ይሆንላታል። ህትመቶቹን በተሳካ ሁኔታ ታገኝና ዘና እያለችም እያለ አሌክስ ግን አንድ ሰው እየመጣ እንደሆነ ታስጠነቅቃታለች። ሳም በጣም ደንግጣ ነበር፣ ነገር ግን አሌክስ ሁሉንም ሰራተኞች ራስን የሚያሰት መርፌ በመተኮስ መታቸው እንዳለ ወድቀው እናያቸዋለን። ሳም ልትወጣ ስትልም አንድ ሰራተኛ አሁንም ነቅቶ እንደነበር ይናገራል። እና እሷ በፍርሃት ከመደንገጥ በስተቀር ምንም ማድረግ አችልም። ስለዚህ ሰውየው አላርሙን ይነካል። ከዚያም አሌክስ ሁለተኛ ምርፌት ተኩስበትና ሳም ያለ ችግር እንድትወጣ ታደርጋለች። ሁለቱም ሴቶች በሞተር ሳይክል ይወጡና አሌክስ ቀድመ ብላ ሰራ ረዳቻት። ሳም እሷን ለመበቀል እብድ በሆነ ፍጥነት መንዳት ትጀምራለች። በአምስት ደቂቃ ውስጥ ወደ ቤቱ ይመለሳሉ እና አሌክስ ሳምን ወደ ገንዳው ስትገፋት እናያታለን። ምሽት ላይ ሴቶቹ ወደ ፌስቲቫል ይሄዳሉ እና ሳም እየጨፈረችም እናያታለን። አሌክስ እና ክላረንስም መሳሳም ይጀምራሉ። ብዙም ሳይቆይ አሌክስ እና ክላረንስም ብቻቸውን ጊዜ ለማሳለፍ ክፍል ያገኛሉ። ነገር ግን አንድ ሰው ሊቀላቀላቸው በመጠየቁም ይቋረጣሉ። ከዚያም በአጋጣሚ እንግዳው ሰው ክላረንስን በመምታት ይዘርረዋል። አሌክስ እሱን ለመምታት ስትሞክርም ሰውየው በቀላሉ ያሸንፋትና አንቆ ሊገላት አልጋ ላይም ይጥላታል። ሆኖም አሌክስ እጅ አልሰጠችም እና ከመታችሁ በኋላ ከዚያም ረዣዥም ጥፍሮቿን ተጠቅማ ከጭንቅላቱ ላይ የተወሰነ ቆዳ የፌስቲቫሉ ርችቶች በውጭ መፈንዳት ሲጀምሩ አሌክስና እና ሰውየው መታገላቸውንም መታገላቸውን ይቀጥላሉ። ጥቂት ጊዜ ይመታታል። ነገር ግን ኳሶቹ ላይ በመርገጥ ሰውየውን ወደ ወደኋላ ትጥለዋለች እና በያዘችው በማንኛውም ነገርም እየመታችው ነው። ከዚያም ጫማዋን ታደርግና ወለሉ ላይ መስታወት ትሰባብራለች። ሁለቱም ለመዋጋት ሹል ቁርጥራጭም ይይዛሉ። ነገር ግን ሰውየው ጫማ ስለሌለው በደንብ መንቀሳቀስ አይችልም እና አሌክስን በቀላሉ ትገለዋለች። ጠዋት ላይ አሌክስና ክላረንስ የሞተውን ሰው አስክሬን ወደ ባህሩም ይጥላሉ። ከዚያም ክላረንስ እሱን ሊገሉት የሚፈልጉ የጋንግ አባላት እንዳሉ ይገልጻል። ነገር ግን እዚህ እንደሚያገኙት አላሰበም ነበር። ስለዚህ ለአሌክስ ስላልነገራት የሚቀታ ይጠይቃታል። ጥንዶቹ ቀኑን በጀልባ ላይ ፍቅር እየሰሩና በእይታው እየተዝናኑ ያሳልፋሉ። ክላረንስ የሚያውቃቸውን አንዳንድ ወንጀለኞች ታሪኮችንም ያካፍላታል። ይህ በእንዲህ እንዳለ ጋድማዘር ካሎልም በቤቷ ጎብኝታ አሌክስን በሳም ለመተካት እንደምትፈልግ ትነግራታለች። ነገር ግን ካሮል ይህን ስትሰማ ከቅርብ ጓደኛዋ ጋር ለመለያየት ፈቃደኛ አትሆንም። አሌክስ ወደ ቤት ስትመለስም የክላረንስ ታሪኮች ጥንቸሏን የገደሉትን ገዳዮች እንድታገኝ እንደፈቀዱላት ትገልጻለች። ቡድን ወደ ከተማውም ይሄዳል እና አሌክስ እንደተለመደው በተኳሽ ቦታውም ትደበቃለች። ካሮል እና ሳም የዳንስ ትርኢት ማስታወቂያ ያዩ፣ ዳንሰኞች መስለው ገዳዮቹንም ይቀርቧቸዋል። እነሱን ለማዘናጋትም መደነስ ይጀምራሉ እና ወንዶቹ ከእነሱ ላይ አይናቸውን ማንሳት ስለማይችሉ አሌክስ አንድ በአንድም መግደል ቀላል ይሆንላታል። ከጨረሱ በኋላም ነገ ትልቅ ቀን ስለሆነ ሴቶቹ ቀሪውን ቀን እየተዝናኑ ያሳልፋሉ። ወደ ቤታቸው ሲመለሱ ካሮል በመጨረሻ ነፍሰጡ መሆኗን ለመግለጽ ወስናለች። ጓደኞቿ ይደነግጣሉ፣ ነገር ግን እሷን ይደግፏታል። ከዚያ በኋላ እቅዱን በዝርዝር ለመጨረስም ከአብነር ጋር ይገናኛሉ። ነገ ምሽት ዝርፊያውን ለማከናወን ወስነዋል፣ ምክንያቱም ጠባቂዎቹ በቲቪ ላይ እንዲያተኩሩ የሚያደርግ በጣም ወሳኝ ደርቢ ጨዋታ አለ። ስዕሉ በላይኛው ፎቅ ላይ ነው የሚሆነው። ስለዚህ ካሮል እና አሌክስ ለመውጣት ሚስጥራዊ ዋሻም ይጠቀማሉ። ሳምም እነሱን ለመውሰድ በመኪና ውስጥ ጠብቃቸዋለች፣ እና አብነር ከአረጋዊቷ የሴት ጓደኛው ጋርም ሴቶቹን ያለምንም ጥርጣሬ ወደ ኤግዚቢሽኑ ለማቅረብ የምግብ መኪና ኃላፊ ይሆናል። በሚቀጥለው ቀን አብነር መኪናውን ያለምንም ችግር ከገዳሙ አጠገብም ያስቆመዋል። ካሮል እና አሌክስ እንደ ስጦታ ወደ ቸርቹ በሚላኩ ሀውልቶች ውስጥም ይደበቃሉ። አንዴ ከገቡ በኋላ ሴቶቹ የአብነርን ምልክትም ይጠብቃሉ። ነገር ግን የጆሮ ማዳመጫውን በስህተት በሚሰራው ምግብ ውስጥም ይጥለዋል። በመጠበቅ የደከሙ ሴቶችም ሐውልቶቹን ሰብረውም ይወጣሉ። የከፋው ደግሞ በአካባቢው አንድ ትልቅ የቴሌቪዥን ቡድንም ይደርሳል። የቪዲዮ ቀረጻ በዚያ ምሽት በገዳሙ እንደሚቀረጽም ይታወቃል። አሁን አብነርና የሴት ጓደኛው ምግብ በሚጠይቁ ሠራተኞችም ተከበዋል እና ሽፋናቸውን ለመጠበቅም ከማብሰል ውጭ ሌላ አማራጭ የላቸውም። ሳምን በካሜራ ላይ ከመታየት ለመዳን መንቀሳቀስ ነበረባት እና አሁን ሕንፃው ጋርም ቅርብ አይደለችም። ይህ በእንዲህ እንዳለ አሌክስ የጥበቃ ቡድኑን አግኝታ ሁሉንም በመርፌ ወቅታ በፍጥነት ታስተኛቸዋለች። እንዲሁም ካሮልን ለማሳደድ የመጣውን ሰውም ትጥላለች። ከዚያም ሁለቱ ሊፍት ይዘው ሳምን ለማናገር ይሞክራሉ። ነገር ግን ሁለት የሰራተኛ አባላት ሲገቡ ዝም ማለት ነበረባቸው። በሚቀጥለው ፎቅ ላይም ሲደርሱ በሰራተኞች የተሞላ ሆኖም ያገኙታል። ነገር ግን ካሮል ስራቸውን እንዲጨርሱ ትፈልጋለች በደረጃው ላይ ሁለት ጠባቂዎች አሉ ስለዚህ ሁለቱም ራሳቸውን እስኪ ስቱ ድረስም በፍጥነት መምታት ትጀምራሉ አሌክስ ሰዎቹን ስትደበቅ ካሮል አላርሙን ለማጥፋት ስርዓቱን ትጠልፋለች አንድ ሰራተኛ ሲዞርም አሌክስ እሱ መዘረር ነበረባት ከዚያም ካሮል ስዕሉን መቁረጥ ትጀምራለች ነገር ግን ሰራተኞቹ በጣም ደማቅ መብራቶችን እየጫኑ ስለሆነም ግልጽ ትሆናለች በዚያ ጊዜ ሌላ የሰራተኛ አባል ኤግዚቢሽኑን ለመመልከት ይገባል እና ካሮልም ለቪዲዮ አንዳንድ ማስጌጫዎችን እየሰራች እንደሆነ ስታስመስል ይሸወዳል። ሰውየውም አምናታል እና ካሮል ስዕሉን አውርዳ እስክትጨርስ ድረስም ያወራታል። እንደ እድል ሆኖ በመጨረሻም ይሄዳል እና ሴቶቹ ያለተጨማሪ ተጨማሪ ችግርም ከገዳሙ መውጣት ይችላሉ። በሚቀጥለው ቀን ቡድኑ ስኬታቸውን ያከብራል። ካሮል ልዩ ውቅር ለማዘጋጀትን በሚስጥር ስልክ ስታወራ እናያታለን። ከዚያም አሌክስ ክላረንስ ወደ ሌላ ሀገር ትቷት ሊሄድ እንደሆነ አዝና ትናገራለች እና ካሮል እሷን ለማጽናናትም የተቻላትን ሁሉ እያደረገች እናያለን። በኋላ በፓሪስ ካሮል ጋድማዘርን ለማየት ትሄዳለች። ሳምና አሌክስን በተለመደው ቦታቸው ይጠብቃሉ። ካሮል ስዕሩን ካስረከበች በኋላ ጋድማዘር ማዘር በግል እንድታናገራት ጠይቃታለች እና አሌክስ ከዚያን ግል እሷ ላይ ማነጣጠር እንደማትችልም ስለምታውቅ ወደ ሌላ ክፍል እየወሰደቻት እናያለን። እሷም ጡረታ እንድትወጣ እንደማትፈቅድላትና ካልታዘዘችም የምትወዳቸውን ሰዎች እንደምትገድል ታስፈራራታለች። ነገር ግን ካሮል ግድ የላትም እና አሌክስ ለማንኛውም እንድተኩስ ትእዛዝ ስትሰጣት ጠባቂው ወዲያውኑ ተመቶም ይሞታል። እና ጋድማዘርም እየተሳደበች ነበር። ከዚያም እሷን በጥይት ትመታና ስትሞት እንመለከታለን። የጋድማዘር ቡድን ወዲያውኑ ወደ ህንፃው መግባት ይጀምራል። ስለዚህ አሌክስ በተቻለ ፍጥነት መተኮስ ትጀምራለች። ካሮል ደግሞ መጀመሪያ ስለተገናኙበት ቀን እያወራች ነው። ፖሊሶቹም ብዙም ሳይቆይ ይደርሳሉ እና ሳም እንድትሄድ ይነገራታል። ካሮል አሌክሰን እንደምትወዳት ትነግራታለች። ይህም እንድታለቅስ ያደርጋታል። ከዚያም በህይወት እንደማትወጣ እያወቀች እንደመጣችም ትነግራታለች። ወደ ውስጥ የሚመጣውን ጠባቂ ከገደለች በኋላ ካሮል አሌክሰን ያለሷ እንድትሄድና አዲስና ደህንነቱ የጠበቀ ህይወት እንድትጀምርም እየነገረቻት እናያለን። በዚያን ጊዜ ፖሊሶቹም ይገባሉ እና ካሮል ሽጉጧን ወደ እነሱ ስደቅንም ፖሊሶቹም ይተኩሱባታል። አሌክስ የቅርብ ጓደኛዋም ሲተኩሱባት ትመለከታለች። ሳም ፖሊሶቹ ስናይፐር እንዳለ እንዳወቁ ሲያወሩ ስለሰማች በቦታው ደርቀ የቀረችውን አሌክስን እንድትሮጥ ነግራታለች። የአፓርታማዋ ባለቤትም አሌክስን ከድንጋጤዋ እንድትወጣ ትረዳትና አሌክስም እየሮጠች እናያታለን። ነገር ግን ፖሊሶች በሩ ላይ ናቸው እና ሌላ መውጫ መንገድ ማግኘትም አልቻለችም። የካሮል አስክሬን ሲወሰድም እያየች ሳም አሌክስን ወደ ትክክለኛው ክፍል ትመራትና ከዚያም ከቦታው ነርታ እየሄደች እናያታለን። አሁን አሌክስ ጣሪያው ላይ ደርሳ ከፖሊሶችን መደበቅ ችላለች። ከአራት ዓመታት በኋላ ሳም አሌክስን በገጠር ቤቷ ትጎብኛታለች። አሌክስ እነዚህን ሁሉ ዓመታት ስልክ ስትደውልላት አታነሳም ነበር። ነገር ግን አሁንም ወደ ውስጥ ጋብዛትና ሁለቱ ማውራት ይጀምራሉ። ከዚያም ሳም ሰፕራይዝ ስላላት አብራት ወደ አንድ ቦታ እንድትሄድ ታሳምናታለች ከጥቂት ጊዜ በኋላ ሴቶቹ ወደ አንድ በረሃም ይደርሳሉ እና አሌክስም ካሮል ከአንዲት ቆንጆ ሴት ልጅ ጋር ስትኖር በማየቷ ደንግጣ እናያታለን። ፖሊሶቹ ሞቷን ለማስመሰል የተቀጠሩ የቁጥር ቡድን ነበሩ፣ እናም ካሮል በዛ መንገድ ሁሉንም ሸውዳ ነበር። ሶስቱ ሴቶች ስሜታዊ በሆነ መንገድ ዳግምም ይገናኛሉ እና አዲሱ ህይወታቸውንም አብሮ ይጀምራሉ። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ